በሆስፒታሉ ለአገልግሎት መጥተው ካነጋገርናቸው መካከል አቶ ቶማስ ቡናሮ፣ ወይዘሮ አልማዝ ተክሌና አቶ ነግሻው አበራ በጋራ በሰጡት አስተያየት ሆስፒታሉ እየተሰጠው ባለው አገልግሎት ደስተኞች ስለመሆናቸው ተናግረዋል። ቤተሰብ ሰው ታመውብኝ አምጥቼ የሚሰጠውን አገልግሎት እያየው እየተገረምኩኝ ነው። ምንም ችግር እንደሌለ በጣም እየተገለገልን እንዳለ ነው። አገልጋይ ሰጪዎቹም በጥሩ ሁኔታ እያገለገሉ እንዳሉ ነው ማየው። ጠቅላላ ሆስፒታል እየሰጠ ያለው አገልግሎት በጣም ጥሩ ነው። ያው እኔ አጋጣሚ ሆኖ ከሳት በኋላ ነበረ ልጄ ታማ የመጣሁት አሁን አገልግሎት አግኝቼ እየወጣው ነው ያሉት። በየደረጃው የሚገኙ የሆስፒታሉ ሕክምና ባለሙያዎችና አስተዳደር ሰራተኞች አገልግሎት እየሰጡ መሆናቸውን አብራርተዋል። በሆስፒታሉ አልፎ አልፎ የሚታየውን የመድኃኒት እጥረት እንዲቀረፍ የሚያስችል ተግባራት እንዲከናወንም ተገልጋዮቹ ጠይቀዋል። የመድኃኒት እጥረት ይታይበታል። ከውጭ የሚባል በሽተኛው ሲታከም ከውጭ መድኃኒት ጊዜ የሚባል ትእዛዝ አልፎ አልፎ ይታያል። ይህ እንዳይሆን እና እንደውም የተሻለ ሁኔታ ጥረት ቢደረግና የተሻለ ነው። ግን በመድኃኒት ዙሪያ መድኃኒት ብዙውን ጊዜ አይገኝም። በውጭ ነው ብር በእጃቸው የጨረሱት አሉ። እነሱን ወደ ውጭ ነው የሚያዙ። ወደ ውጭ ሲያዙ ደግሞ ለመግዛት አቅም የሌላቸው ሰዎች ብዙዎች አሉ። አቶ ተሻለ ደነቀ ማህበረሰብ አቀፍ ፋርማሲ ባለሙያ ናቸው። በፋርማሲው በተሻለ ዋጋ የተሻለ አገልግሎትና መድኃኒት አቅርቦት እየተደረገ እንዳለም ይገልጻሉ። ፋርማሲ ላይ ወይም ሆስፒታል ውስጥ ላይ የማይገኙ መድኃኒቶች ስቶክ አውት የሆኑ መድኃኒቶች ነው እዚህ የምናመጣው ተናበን። ስለዚህ ከዛ አንጻር ሰዎች ለምሳሌ አሁን ከውጭ ፋርማሲ ከኮሚኒቲ ውጭ ያሉ ፋርማሲዎች ጋር ሄዶ ዋጋ ችግር ላይ እንዳይገጥማቸው በወረደ ዋጋ ከሆስፒታሉ ብን የወረዱ ዋጋዎች አሉ እና በሱ በተሻለ ዋጋ የተሻለ ሕክምና እንዲያገኙ እየሰራ ነው የሚገኘው። ታርጫ አጠቃላይ ሆስፒታል ስራ አስኪያጅ አቶ ያዕቆብ ለንጮ በበኩላቸው ታርጫ አጠቃላይ ሆስፒታል ለዞኑ ማህበረሰብና አጎራባች አካባቢዎች አገልግሎት እየሰጠ የሚገኝ ተቋም ነው ብለዋል። ጤና አገልግሎት ፍላጎት በመነሳት የተለያዩ የህዝብ መድረኮች የተነሱ ጥያቄዎች ከመመለስ አኳያ ተግባራት እየተከወኑ ስለመሆናቸውም ተናግረዋል። የተለያዩ ህዝብ መድረኮች የተነሱ ጥያቄዎችን እቅድ ውስጥ አስገብተን በቅድብ ጊዜ እንግዲህ እንደሚታወቀው የማህበረሰብ መድኃኒት በት ከፍተንም ከግብዓት አቅርቦት ጋር ያሉት ችግሮችን ለመፍታት በቂ ግብዓት በማስገባት የተሻለ አገልግሎት ለመስጠት ጥረት እያደረግን ነው። ሆስፒታሉ አሁን ላይ ማህበረሰብ አቀፍ ጤና መድን አገልግሎት ቅድሚያን በመስጠት ላይ እንገኛለን። አልፎ አልፎ ከግብዓት አቅርቦት አኳያ የሚነሱትን ጥያቄዎች ከመመለስ አኳያ በትኩረት እየተሰራ ይገኛል ይላሉ። ማህበረሰብ አቀፍ ጤና መድን አባላት ቅድሚያ ቅድሚያ አገልግሎት የሚያገኙበት ከካርድ ክፍል ጀምሮ በርካታ ማሻሻያዎችን አድርገን የቅድሚያ አገልግሎት እንዲያገኙ እያደረግን ነው የምንገኘው። ለስታፎችም ኦሪንቴሽን ሰተን ምናልባት አንዳንድ የሚነሱ እንትኖች ያሉ ከግባት አቅልቦት ጋር የተወሰኑ ችግሮች ካልሆኑ በስተቀር በተሻለ ሁኔታ ቅድሚያ ተሰጥቶ ተክሎ ተሰጥቶ አገልግሎት እያገኙ ነው ያሉት ማለት ነው። አዳዲስ አገልግሎቶች ለማስጀመር ከድንገተኛ አገልግሎት ጨምሮ በሁሉም ሆስፒታሉ የሚሰጡትን አገልግሎቶች ለማሻሻል እየተሰራ ይገኛልም ይላሉ።